ሰላምን እንሻማት በጌዴኦ ስለ ሰላም የሚነገር ኃያል ጥቅስ ነው። ኢትዮጵያ የእልፍ ባህል የደርባባነት ሰገነት ናት። ሀገር ሲሏት ውበት፣ ውበት ሲሏት ሀገር። ደቡብ ኢትዮጵያ የዳሞታ ግርጌን ተንተርሰው በፍቅር ዕቅፍ የመነኑ የወላይታ የንጉሥ ጦና ልጆች አብራክ ናት። በረሃን ከገነት አስማምተው በአንዲት የሳር ዘለላ የጸብን ምንጭ ከስሩ የሚያደርቁ የአባቶች ቀይ የአርባዎቹ ምንጮች ባለቤት ወዲያ ከምባ ዙሪያ በንጉሥ የሚተዳደሩና የአልባዙማ ተፈጥሯዊ የተራራ ድሮን ከዘንድሮ አስማምተው የሚኖሩባት የዘመናት ሂደት አሻራ የበርካታ የብሔር ብሔረሰብ አምባ የተፈጥሮ ውበት ማሳያ የሰላምና ሰላማዊነት መስታወቶች ኮንሶ ብንል እርከን፣ ኦሞ ብንል ፍቅርና ውበት ተፈጥሮ አይኗ የተኳለበት ስፍራ ነው። መነሻችንን ከመዲናዋ አዲስ አበባ ወደ ደቡብ ኢትዮጵያ ያደረግን ጌዲኦ ዲላ ነው። ተፈጥሮን ላለማድነቅ ምክንያት የሚያሳጣውን ውበት በአይናችን እየተመገብን ገሰገስን። ኢትዮጵያን በዛን እንቃኛለን ጌዴኦ ሰባት ጎሳ ያለው አንድ ሆኖ የሚኖር ህዝብ ነው። በአንድ ገዳ የሚተዳደር የራሱ የሆነ የባለ ስርዓት ሁለት ፓርቲ ሲስተም ያለው ብልባናና ዳላና በምን በሁለቱ በየስምንት ዓመቱ እየተፈራረቁ የሚያስተዳድሩበት እንደ አማዞን ያሉ አካባቢዎች ጭምር ደን እየጠፋ ነው በሚባልበት ደን ውስጥ ኖሮ ደንንም አብሮ ያኖረ ህዝብ ነው ብሎ መውሰድ ይቻላል። ጸብ እንዳይበረክትብሽ ተብላ ጥንቱንም የተመረቀች ይመስል ከመሬት፣ ከዛፍና ከቡና ቃል ኪዳን አስራለች። ወዲያ አፈር ይሞታል፣ ስነ ሕይወት ይዛባል። እዚህ ግን ተፈጥሮ መልኳ ሌላ ነው። እዚህ አፈር ሕያው ነው። መሪያታችን እንግዲህ ባጠቃላይ ጌዴኦ ዞን ተራራማ ነው። ዳገት ቁልቁለቱ ነው። ለጥ ያለ ሜዳ አምስት ደቂቃ ሄደን የምናገኝበት ቦታ የለም። ስለዚህ በዚው ቁልቁለት ውስጥ እዛ ውስጥ ሰዎች ደን አለ፣ ደን ውስጥ ቡና አለ፣ ቡና ውስጥ እንሰት አለ። ድብልቅ ነው እርሻው። እዛ ውስጥ ቤት ሰርቶ እንስሳውንም ደሞ እያረባ የሚኖር ማህበረሰባችን ማለት ነው። ለጌዴኦ ህዝብ ሶስቱ ነገር ህይወቱ ነው ይባላል። የመጀመሪያው እንሰት ነው። ሁለተኛው ቡና ነው። ሶስተኛው ዛፍ ነው። እነዚህ ሶስቱ ነገሮች የሚባሉት እንደ ባላ ነው የሚሰሩት ማለት ነው። ሶስቱም በየትኛውም አይነት መንገድ አንዱ አንዱን ሳይረብሽ የሚቀመጥ ማለት ነው። እንሰት ቡና በየትኛውም ሰዓት ላይ እንዳይራቆት ውሃ ይሰጠዋል፣ ውሃ ይመግባል። እሱ ብቻ አይደለም፣ ገና ከፀሐይ ይጠብቀዋል። ጥላ ሆነለት ማለት ነው። በእኛ በጌዶ ባህል ባርጩማ ነው የምንለው ማለት ነው። ሶስት እግር ያለው ማንም የሚያርፍበት ሰላም የሚያገኝበት እንደማለት ነው። ጌዴኦ ሀብቱ የበዛ የደቡብ ኢትዮጵያ ጌጥ ነው። ለምሳሌ ዝነኛው የይርጋ ጨፌ ቡና ስሙን የተዋሳት ይርጋ ጨፌ ወረዳ የጌዴኦ አንዷ ቄ ናት። እናም በጌዴኦ የዓለማችን ውድ ምርት ቡና ይበቅልባታል። ሰው አብሮ እየኖረ ጸብ አይቀሬ ነው፣ ግጭት አይቀሬ ነው፣ እርቅም በየጊዜው አለ። እኒያ ለማስታረቅ የማይደክሙ አባቶች እኛ ቦታው ላይ ስንደርስ ለእርቅ ተሰይመዋል። እርቅ እያካሄዱ ነው። ተሸምጋዮች አንድ ላይ ቁጭ ብለዋል። ከሳሽም ተከሳሽም አይናቸው ይቅርታን እየናፈቀ ያለ ይመስላል። ችሎቱን ተሰይመው የሚከታተሉት መላው የህብረተሰብ ክፍሎች ናቸው። ሥርዓቱ ነገ ሽምግልናን የሚናፍቁ የሚያድጉ ሕፃናት ሳይቀሩ ቁጭ ብለው ስለ መዳረሻቸው ከአባቶች እግር ስር ሆነው ሕልማቸውን ያጠናሉ። እርቁን ሊመሩ አባ ገዳው ንግግር ጀመሩ። ሸምጋዮችም ክሳቸውን አቀረቡ። ከፈጣሪ በታች በዕድሜ ከተዘገነ ልምዳቸው የጸብን ስር የሚመረምሩትም ሽማግሌዎቹም ቀጠሉ። ምስክር በማያሻው ችሎት ምስክር የሚሆነው ከተፈጥሮ የተቀዳው እውነት ብቻ ነው፤ እሱም አይንና ጆሮ ቀጠሉ፣ ሽማግሌዎቹ ዓይንህ እንዴት ቻለ? ጆሮህስ እንዴት አመነ? መላከላትህ ስለምንደነደነ እያሉ የጸቡን ምንጭ አውግዘው ስር መሠረቱን ይመረምሩት ያዙ። ሰው አይዋሽም። እነሱ ጋር የእምነት ቅደት ቃል የለም። ቃሉን ይሰጣቸዋል። ሁለት የተጠረጠሩ በግጭት የተጠረጠሩ ግለሰቦችን አስታርቀው አሸናፊ አርገው ነው የሚሸኙት። ተቃቀፉ፣ ጸብን አራቁ። ፍቅር በዚህ ያሰፈነ አንዳች የመዋደድ ልዕልና የተቀመጡትን ሰዎች ሁሉ ገጻቸውን አወዛው። እዚህ ሰላም በሽሚያ ይታፈሳል፣ ፍቅርም በግሩ ይጓዛል። የፍቅር ዕጣን፣ የመዋደድ ብርሃን ጸዳሉ ያረፈባት፣ ጸብን እንደጨው የሚሟሟባት ስፍራ ናት። ጸብ የለም። አባቶች ጎንዶሬ ካሉ የጸብ ስርዲን ይውረሰው እያሉ ነው ማለት ነው። ፓጬ ካሉ ደግሞ ጸቢቅ በዝበዝ መድረሻ ይጣ ዳግማ ይመለስ እያሉ ነው። ትቻለሁ ተውልኝ፣ በውስጥ እንዳይኖር ነው። እህን ስናደርግ ቅድም እዛ ጋ ሁለቱን ሰዎች አስታርቀን እያቀመሰ ነው በወካ ነበር። ቅድም ተጣልተው ነበር እነዛ ሰዎች። ከተጣሉ በኋላ አሁን አንዱ ቤት ድግስ ይኖራል አውቅ ድም ተጣልቼ እዛ ሾንጎ ላይ ታርቄ ነበረ። ዛሬ አለ ድምሱ ቤት ቢሎቅ ሚያይዘው ከእርቅ በኋላ ከጎንደሮ በኋላ አሁን ወረ እዛ ድግስ ቢኖር ተቀላቅሎ መሄድ ብቻ ነው። መተኛት መጠጣት ነው። ገንዘብም ካለ መቀያየር ነው። ጎንደሮ ተደረገ ነገር ዳግም አይመለስም። እንደ በደላይ ቆጠር የሚሰጠውን ውሳኔ አንዴ ላይ ሆኖችላ ሁለት ሦስት የተመላልሰው ውሳኔውን ተቀብለው አንተምተው አንቺምተው ሁለቱም አሸናፊ ሆነው አንዳንዴ ከግጭት ለፊት ከነበራቸው ወዳጅነት በላይ ተፋቅሮ ይመለሳሉ። ከእርቅ ወዲያ የፍቅር ኃያልነት ካለፈው ይልቃል። ከዚህ ወዲያ ሰላም የት አለ? ይህንን ስርዓት ጋዛ ብታገኝ ይህንን ስርዓት ዛሬ ጦርነት ውስጥ የሚያልቁ የሚማግዱ ሀገሮች ቢያገኙ ምን ሊያደርጉት እንደሚችል አስማለ። የሰላም አስፈላጊነት ብለን የሞኝ ጥያቄ ብናነሳ ከማስረዳት ይልቅ የማህበረሰቡን የልማድ ብሂል ያስረዱን፣ ጀምር ጌዴኦ በመሰረቱ እንዲህ ብሎ ይተርታል። ናጌ አሳማንቶ ላል። ናጌ አሳማንቶ ማለት ሰላምን እንሻማ ማለት ነው። ማንም ሰው በሰላም እንዲኖር ጌታችንም ሲያስተምር ቢቻላችሁ ከማንኛውም ጋር በሰላም ኑሩ ብሎ ባስተማረን መሰረት ዓለም እንዲኖርበት እኛም እንድንኖርበት ጌታ የሰጠን አንድ ትልቁ ሥራ ነው። ሰላም በራሱ ሥራ ነው። የአላህ መልእክተኛ ስለ ላ ሰለም መካ ላይ ዳዕዋቸውን ሲጀምሩ ችግር አጋጥሟቸው ነበረ። የዛነ ኢዝሃቡ ላ ልአርድ ልአበሻ ወደ አበሻ ምድር ሄዱ። እዛ ሀገር ሰላም አለ፣ ሕዝቡን ማይበድል ንጉሥ አለ ተብሎ በዓለም ላይ ለመጀመሪያ ጊዜ ነብዩ መሐመድ ሰለላሁ አለይሂ ወሰለም ስደተኞቻችሁን የላኩት ሀገር እዚህ በአንተና ሊሆን የማትወደውን ነገር በሌሎች እንዲሆን አትፍቀድ ይላል መጽሐፍ ቅዱስ። ስለዚህ እኔ ሰላምን የሚወድ ከሆነ የሌሎችንም ሰላም መጠበቅ አለብኝ ማለት ነው። በጌዴኦ ባህል ድርሻው ትልቅ ነው። ሃይማኖቱ ቦታው ክቡር ነው። ተፈጥሮ ሚዛኗ ልክ ነው። በሀገራችን ውስጥ ያሉ ብሔሮች፣ ብሔረሰቦች ባህላቸውን ቢፈትሹና ወደ ባህላቸው ቢመለሱ መልካም ነው። ዓለም ባህል አለውና በባህል ጎዳና ቢቆሙ እየተሻለ ነው የሚል ሐሳብ አለኝ። የራሱን ባህል ማወቅ፣ ያንንም ባህል ለሰዎቻችን ማስተላለፍ ነው። ቅድም አንድ ነገር ብያለሁ፣ እኛ ጋር የገደለ ሰው ቤት አይገባም፣ የሰው ቤት ሾንጎላይም አይቀመጥም ብያለሁ። ኦሮሞም ጋ ግደል አይልም፣ አማራም ጋር ግደል አይልም፣ ትግሬም ጋር ግደል አይልም። ሁሉም ማህበረሰብ ጋር፣ ሁሉም ብሔሮች ጋር እንደዛ አይነት ባህል አለ። ሰዎች ሁሉም ሰላም ለማምጣት የመጡበትን ባህል ማወቅ ነው። በኢትዮጵያ ጉዳይ ላይ ሁሉም ብሔር ብሔረሰቦች ሰዎች ላይ ያሉ የግጭት አፈታት ላይ ያሉ የሀገር ሽማግሌዎች ተመሳሳይ ግንዛቤ እንዳላቸው ከፍተኛ ለሰላማችን ከፍተኛ ሚና እየተጫወቱ መሆኑን የሚያሳይ ነው እና ይህን አጠናክረን ለመቀጠል ስራ የሰራን ነው። በጌዲኦ ልጆች በባህል ተኮትኩተው ያድጋሉ። ነጋቸው የሚመተረው ከላይ ካለው ከቅድመ አያቶቻቸው ትውፊትና ከነባር ታሪካቸው ነው። ከባህል ከወግ ውልፍት የሚል የለም። ለዚህም ነው አባገዳው ሕፃናት ህፃናት ካላደጉ አይሸመግሉም፣ ችግኝ ካላደገ ዛፉ ነው አያስጠልልም፣ ሀገርም ትውልድም ሰላም ይፈልጋል ብለው ንግግራቸውን የዘጉልን። ገዶ ልጁን እያንከባክባል ያሳድጋል። ትምህርት ቤት ያስገባል። ነገ ያልጅ ልጅ አባ ገዳነትን፣ የባህል አባትነትን፣ ታሪክን እንዲወርስ ይጠብቃል። በዚህ ልክ ያሳድጋል። ችግኙንም ይተክላል፣ ያንከባክባል፣ ውሃ ያጠጣል። ነገ ትልቅ እንጨት እንዲሆን ያምናል፣ ለዛ ያበቃል። በዚህ ልክ ሰላሙንም ደሞ ጌዴኦ ሰላምን እንሻማ፣ በሰላም እንኑር፣ በሰላም ወ እንመለስ የሚኖር ነገር አምኖ ለሰላሙ ትልቅ ዋጋ የሚከፍል ማኅበረሰብ ነው፣ ሰላመኛ ማኅበረሰብ ነው። የገዳ ስርዓትን ከስርዓትነት ሳይዛነፍ ጠብቀን ያከበርን ባለ ታሪኮች፣ ከተፈጥሮ ሳር ቀንጥሰን ቃታ ያቀዘቀዝን ጀግኖች፣ በዱቡሻ ስርዓት ጥልን የደገምን ድንቅ ሕዝቦች፣ በደም አድርቅ ደመኛን ያጨባበጥን ባለ ሀገሮች ከተፈጥሮ ተፈጥሮን ያከምን ሰዎች፣ አይናችን እንዴት ሰላምን የጋራ ማድረግ ተሳነ? ሺህ መልስ ባለባት ሀገር እንዴት ስለ አንድ ሰላም መዘመር አቃተን? ሰላም ለኢትዮጵያ!